አንዳንድ ጊዜ ለምዶብኝ ወይም ደግሞ ወይም ለስራ ብዬ ከሀገር እስከ ወጣው ድረስ የማንኛውንም ስራ እሰራለው። ሰዎችን ማስደሰት እፈልጋለው፣ በጽዳት እንዲሁም ደግሞ በመኪና በማጠብ ግቢ በማጽዳት ብዙ ጊዜ የተለያዩ አገሮች መኪና የሚያጥብ ሰው ሌላ ነው። በጣም ሀብታሞች ግቢ የሚያጸዳ ሰው ሌላ ነው። ብዙ ብዙ ነገር ግን እኔ እውነት ለመናገር በቻልኩት አቅም እስከ ጥግ ድረስ ስራ መስራት በጣም ነው የምወደው። ስጋ መስራት በጣም ነው የሚያስደስት። መስራት አያሳፍርም፣ ምክንያቱም መስራት አያሳፍርም። ማንም ይሄ እንደዚህ እሷ እኮ እንደዚህ ነው የምትሰራው ምናምን ብሎ ሊያሸማቅቃን የሚሞክረው ሁሉ የእኛ የሚሆን አይኖርልም። ዛሬ ሰርተን ካልተለወጥም ነገ ላይ ሌላ ነገር አይመጣም። እየሰራች ስትሄድ ነው የተሻለ ነገር እያገኘች የምትመጣው። ና መስራት አያሳፍርም። ምን ይሉኛል ሰዎች ምናምን ብሎ ማለትም አያስፈልግም። መስራት እንጂ መስረቅ እንጂ መስራት አያሳፍርም ነው ዋናው። ስራ ነው ምንሰራው። በተለይ የትኛውም ሀገር አረብ ሀገርን በሉት፣ ዩሮፓ ሀገርን በሉት፣ አሜሪካን በሉት፣ ካናዳን በሉት የትኛውም ሀገር እንደዚህ አይነት ነገር አለ። በቃ ስራ ጥግረራ ኮተት ምናምን አለ። ሰዎች ደግሞ አሉ። በተለይ አንቺ ምን አለብሽ የአንቺ የዘነት አገር ተቀምጠሽ እንደዚህ ሁነሽ ምናምን የሚሉ በጣም ብዙ ሰዎች ደሜን ያፈራሉ። እናንተ እንደዚህ ሰርታችሁ የምታገኙትን ገንዘብ ኢትዮጵያ ውስጥ በአቅማችሁ ሰርታችሁ በአቅማችሁ የሆነ ነገር ስታደርጉ ጎበዝ በርች ከሚሉ ይልቅ እንዴ፣ እንደዚህ ለምን አደረግሽ ብሎ የሚያጣጥሩ ማህበረሰብ ነው ያለን። በተለይ ኢትዮጵያ ውስጥ ያሉ ሰዎች እና በእናንተ በምትሰሩት ነገር የሚያጣጥሩ እናንተ እዚህ ጋር ቁጭ ብላችሁ የምትሉ ትእዛዞችን ሲያበዙባችሁ በጣም ያናዱኛል። ይቅተል ይቅታልጉልኝና ማለት ቤተሰብ ቤተሰብ ሳይሆን ከቤተሰብ ውጭ ያሉ ሰዎች የእኛን ስራ በጣም ነው የሚያንቋሹ የሚያጣጥሉት፣ የምናደርገውን ነገር እንዴት ይሄን ያ መተቀምጠሽ ምናምን አይዶ ነው። በየቀኑ ምን ገንዘብ የምናገኝ ይመስላቸዋል። እና ሰላም እንዴናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ እንግዲህ የሆነ ስራ እየሰራው ቪዲዮ ለምን አቀርጽ ምናምን ብዬ ወደውም ማስታወሻ ይሆነኛል ኢትዮጵያ ሲገባ ይህን እኮ ስራ ሰራ ነበር ለማለት ያው ስቶሪ ነገር በጣም ደስ ይለኛል። እና በቃ ስራ እየሰራሁ ደክሞኝ ነበር፣ ቪዲዮ መቅረጥ አልፈለግኩም ነበረ። ነገር ግን እጄን ሁሉ በጣም ነው ያመመኝ። እጄ ሁሉ ቀይ ነው፣ በቃ በርበሬ ነው የመሰረው። አይዶኖ ለምን እንደሆነ ረስቶታል አይኖ። የገጠር ልጅ ነኝ የገበሬ ልጅ ነኝ። ብዙ ስራዎች ሰርቼ ነው ያደግኩት። በትምህርት ጆቼ በእስክሪብቶ ሳይሆን በእጆቼ ስራ ለምጄ ነው እዚህ የደረስኩት። ማለት ይሄ በስክሪቶ ምናምን እጆቼ አርተበሉም በስራ ነው ማለት ነው። እናም ውዶችዬ፣ ቪዲዮዬን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብራችሁ ሁኑ። በዚህ ቻናል የራሴን ውሎዬን፣ ስራዬን በቃ የራሴን ነገሮች ነው ሼር የማደርግላችሁ። እናም ዛሬ እንግዲህ እንደማንኛውም ሰው ግቢ እያጸዳው ነው። ግቢ ሳጸዳ የሆነ ሀሳብን መጣልኝ ታውቃላችሁ። ከልጅነቴ ጀምሮ እኔ በህይወቴ ከኢትዮጵያ ወጣለሁ ብዬ አስቤ አላውቅም። አዲስ አበባ መውጣት ብፈልግም፣ አዲስ አበባ መሄድ ብፈልግም፣ ግን ከኢትዮጵያ ውጭ ወጣለሁ ብዬ አንድ ቀን አስቤውም አልሜውም አላውቅም። ምክንያቱ ምንድን ነው ብትሉ ደግሞ ማለት ምንድን ነው ምክንያቱ ብትሉኝ፣ አልችልም በቃ መሄድ ሆነ። የአዲስ አበባ ልጅ የከተማ ልጅ የተማረ ነበር መሄድ የሚመስለኝና ሶ ያው እግዚአብሔር ብሮት እኔም ከአገር ስወጣ መጥረያ ተሰጥቶኝ ቤት ጥረይ ወሉልኝ ሲባል እንዲ አረብ ሀገርም መጥረያና መወሉል ያለ እንዲ ነው ያልኩት። እንዲሁም ደግሞ በተለይ ኢትዮጵያ ውስጥ ይመስለናል እና ኮተት ኮተት ያለው ማለት ነው። ስደት ላይም በጣም ከኛ በላይ ኮተት አለ። ኮተት ያለበት አካባቢ አይጥ ምናምን አይጠፋም፣ እውነት ለመናገር ማለት ነው። አለ ለማለት ነው። እና ብዙ ሰዎች ከሀገር ስንወጣ ሁሉ ነገር አድጋ በአድጋ ይመስላል። ኮተታ ኮተት የሌለ ይመስላቸዋል። ስራ ማንሰራ ይመስላቸዋል ምናምን እና እኔ አይ ዶን ኬር ማንም ምንም ቢለኝ እኔ ደስ ብሎኝ ነው ስራዬን የምሰራው ኢትዮጵያ እንኳን ሲሄድ እኔ እዛ ብዙ ጊዜ ኢትዮጵያ ስትሄዱ አሁን እዚህ ለፍታችሁ ለፍታችሁ ኢትዮጵያ ሆልዳይ ስትሄዱ እንኳን የሆነ ልታይ ልታይ ወደዛ ወደዛ ሊድም አይነት ልጅ አይደለሁኝም። ከቤተሰብ እና ከቤተሰብ ውጭ ማለት ነው። እና ብዙ ሰዎች ውጭ ሀገር እንደዚህ ተቀምጠን ኢትዮጵያ እንኳን ስንሄድ ብዙ የምንባሉት ነገሮች አሉ። እሷ እንደዚህ ናት። እሷ እንደዚህ ብዙ ነገሮች እንግዲህ እንደዚህ ለፍታችሁ ጥራችሁ ግራችሁ መከራችሁን አይታችሁ ያመጣችሁትን ገንዘብ በፀሐይ በምን በስጦታ እንዲጨርሱ የሚፈልጉ ብዙ ሰዎች አሉ። እኔ ሰራ አጋጠመኝም ሰራ ውትም ሰራ ታዘብኩም ነው እሷ ታጣለች አይሉ በቃ እናንተን በመጥፎ ባህሪ የሚያስቧችሁ ብዙ ሰዎች አሉ እና እና ስራ ያስከብራል መስራት ጥሩ ነው። እኔ በልጅነቴ እውነት እናት አባቴን ለምን አላስተማራቸው ብዬ አልወቅሳቸውም። ትምህርትን አቋርጬ በራሴ ፍላጎት ነው ከሀገር የወጣሁትና ግን ከሀገር ከቤተሰቦች እስከመወጣበት ድረስ ከእናቴ ቤት እስከመወጣ ድረስ ለአባቴ ልክ አባቴ የሚሰራውን ስራ በማገዝ በምችረው ቤት ውስጥ ደግሞ ለእናቴ ማገዝ ያለብኝን ነገር እያገዝኩኝ ከዛም ደግሞ በቃ የሴት ሰው የሚወጣው አስራ ስምንት አመት ሲሞላው ነዋ። እኔ በአስራ አምስት አመት የኔ ወጣሁት ማለት ትችላላችሁ። እና በቃ እጆቼም ስራ ለምደዋል። እግዚአብሔር ይመስገን አይደክመኝም። አሁን ላይ ምንም አይነት ፈተና ምንም አይነት ችግር ቢደርስብኝ ከፈጣሪ በታች መቋቋም የምችል ልጅ ነኝና

ከጥቅሙ ጉዳቱ ባያም አላመዘነብ። እውነት ለመናገር ጉዳት ከተባለ በራሴ ለምሳሌ ብዙ ነገሮች አጥቻ ያለ እውነት ለመናገር ብዙ ብዙ ነገሮች ማለት በራሴ ብላችሁ፣ አሁን ስደት ላይ ስትወጡ የማያማችሁ ከሆነ ያማችኋል፣ በሽታ ተሸምታላችሁ፣ በሽታ ታገኛላችሁ፣ ምንትላላችሁ፣ ብዙ ነገሮች አሉ። ግን እግዚአብሔር ይመስገን ቢሆንም በራሴ ላይ በራሴ አካራዊ ነገር ብዙ ነገሮች ውሃው ይሁን አታውቁትም። ውሃው ምን ሁሉ እንደሆነ አላውቅም። በተለይ እኔ በቃ ውሃው ይሁን ምኑ ይሁን አይ አይደሎ የሆነ በሽታ አፍርቻለሁ እና እንደዛም ቢሆንም ግን ፈጣሪን አመሰግናለሁ። ምክንያቱም የሰው ልጅ ያው መቼም ሰው ልጅ ሙሉ አይደለም አይደለ፣ ጥፋት የሚያጠፋ ስህተት ይሰራል ብዙ ነገሮች እና መስራት አያሳፍርም። መስራት አያሳፍርም። ማንም ይሄ እንደዚህ እሷ እኮ እንደዚህ ነው የሚሰራው ምናምን ብሎ ሊያሸማቅቃን የሚሞክረው ሁሉ የኛን ህይወት አይኖርልን። ዛሬ ሰርተን ካልተለወጥን ነገር ላይ ሌላ ነገር አይመጣም። እየሰራክ ስትሄድ ነው የተሻለ ነገር እያገኝ ከምትመጣው እና መስራት አያሳፍርም። ምን ይሉኛል ሰዎች ምናምን ብሎ ማለትም አያስፈልግም። ትልቅ መልዕክት ይመስላል። እናም የእኔ ውዶች ቪዲዮ ላይክ እያደረጋችሁት እንግዲህ ያው የቀኑ ወይን አሳያችኋለሁ ቪዲዮውን እዩት እስከ መጨረሻው ድረስ እና እኔ ደግሞ ከወዲሁ ሰናበታችኋለሁ ማለት ነው እና ግቢዬንም ቤቴንም በዚያው እያስጎበኘኋችሁ አንካፋም አለ። በዚህ አጋጣሚ አንካፋ አለ እንድንዳትቡ አንካፋው በጣም ይሄ ትላልቅ ዛፎቹን ለማስተኛት ለመቁረጥ ሾህ ያላቸውን ነገር እንትን ለማገት አግዞኛል። ሰው እስኪ አብራችሁኝ ሆኑ።